እንዳለ አሁን ከመቶ ፐርሰንት ዘጠና ፐርሰንቶቹ ትርጉምን አያውቁትም፣ ምን እንደሆነ ቁርአኑን። እኔ በዛ ምክንያት ነው እያልኩም። አሁን ስምና ከስምና የመጣበት ምክንያት እየነገርከን ስለሆነ እስኪ እስከ ያሲን ድረስ ቀርተሃል አይደለም? አዎ፣ እስከ ያሲን ድረስ ቀርቻለሁ። አሁን ቀርቻለሁ፣ ግን የተወሰነ አሁንም ሱረቱ ልጃሰም አሁን ለምሳሌ እና አሁን በጭንቅላት የተያዙት እና ወቲኒ ወዘይቱን እና እዛ ጃና ስሩና እነዛ ናቸው ማቀያቸው። ሱረቱ ልጃዛን እንቅራለኝ አጭር ነች፣ ሷ ትንሽ ነች። አረለሷም አሁን ቆይቻለሁ። አምስት አመት ነው፣ ከምሬን ነው እግዚአብሔርን። አምስት አመት ስድስት አመት። አሁን ለምሳሌ ይውለ እዛ ጃ ናስሩ ላይ ወልፈት ወረጅተና ስውድክሉ ናይዝን ላይ አስባጭያን ሁሉ ጨርሻል፣ እስከ ያስን ጨርሼ ረሳሁት። አሁን ከዛ ወዲህ ጫር ደማልሽ አላነበብኩም። ከመረ ነው ለእግዚአብሔር። አይ፣ ወላህ ወዘይቱ ወጥሩ ሲኒ ዋዘል ፍለደላሚ ለቀት ከለግናን ይሳር ቢያስል ኢል በምን አወኩ። ወላህ ቀርቻለሁ። የቀረሁት ደግሞ ቤት ቁጭ ብዬ አይደለም። አብሬት ሚባል ቦታ አለ። አብሬት ሄጄ ነው የቀረሁት ማለት ነው። ስንት ፊደል አለ

አሁን አልቀራህም እያልከኝ ነው ወይስ ሙስሊም አልነበርክም እያልከኝ ነው? እግዚአብሔርን እላለሁ። አንዴ በቃ ይኸውልህ፣ አሁን እህ ተበላሁበት የሞተሽ ከዚህ በኋላ እንደዚህ አይነት ነገር ካው ክርስቲያኖች፣ ማታም አንድ ልጅ መጣ፣ ጨራሽ የማታው ኡስታዝ ብሎ ነው ስሙን የጻፈው። አስረኛለሁ። እሺ፣ በምን ላሳምንህ በምን ላሳምንህ? እግዚአብሔርን አብሬት ሄጄ ነው የቀረሁት። ሁሴን አብሬት የሚባል ቦታ ታውቃለህ? ጉራጌ ክልል

ይህ ሌላ ሃይማኖት መሆን አለበት። ሙስሊም አይደለም ማለት ነው የእናንተ። እኔ ቀራቡት አብሬቴ ጉራጌ ኪልል፣ መጀመሪያ የተጀመረው ምንድን ነው በኢትዮጵያ ላይ። እኔ ከስልምና ያወጣሁበት ምክንያት በአማርኛ ቁርአን የለም አለ ትርጉሙን ስለአላወኩም፣ በቃ እስኪ ስለ አላ አንዳንድ ነገር ነገረኝ። የአምላክ የተጸበው ስም ማን ነው፣ ምንድን ነው የሚለውን ነገር እስኪ ትንሽ እናውራ፣ ትንሽ እሱ አካባቢ ላይ ብዙ ያልተሰሩ ነገሮች አሉ በእኛም የተገለጡ ነገሮች አሉ የጋራ መግባባት ሱረቱ አለ ምራን ምዕራፍ 3 ቁጥር 64 ላይ እናንተ የመጽሐፉ ሰዎች ሆይ በእኛና በእናንተ የጋራ ወደሆነ ቃል ነው ይላል እና የጋራ የሆነ ነገር አለ ከመጽሐፉ ሰዎች ጋር ብሎ ነው ቁርአን የሚያስቀምጠው የጋራ ከሆኑ ስነጋገር ነገር መካከል የአምላክ ስም በሚባለው ነገር ላይ ነው እና የአምላክ የተጸበው ስም ማን ነው ብለን ነው የምታምነው እኔ እንግዲህ የአምላክ የተጸውዖ ስም ወይም መጠሪያ ስሙ አለው የሚለውን ስፈትሽ፣ አምላክ እንግዲህ ከቋንቋ በፊት የነበረ ነው። ከቋንቋ በፊት ምንነትና ማንነት ከፍጥረት በፊት ያለ በመሆኑ ከፍጥረት በፊት መጠሪያ አለው ብዬ አምናለሁ። ያ መጠሪያው ደግሞ በምድራዊ ቋንቋ እና ቃላት የሚወሰን ምንጩ ምድራዊ ቋንቋ ነው ብዬ አልረዳም ወይ እህትዬ። እና ታዲያ ይሄን ካልተረዳ ተረዳ ማን ነው ብለህ ነው የምትረዳው? ከሆነ ቅዱሳት መጽሐፍት በጥቅል ደግሞ መጽሐፍ ቅዱስ ተብለው በሚጠሩት መካከል ዘጸአት መጽሐፍ ምዕራፍ ስድስት ቁጥር ሶስት ላይ ከሰማይ በመጣ ድምፅ ከሰማይ በመጣ ድምፅ በኢብራይስጥ ቋንቋ በተጻፈው መጽሐፍ ላይ ስሙን የሆዋ ወይንም ምጸቱ ሊለያይ ይችላል ያህዌ ሆኖ እናገኘዋለን። ይሄ መጠሪያ ስሙ ነው። ቋንቋው ኢብራይስጥ ሳይሆን በኢብራይስጥ ቋንቋ የተጻፈ ወይም በኢብራይስጥ ፊደላት የተጻፈ የሰማይ ስም ማለት ነው። ስለዚህ እኔ የፈጣሪን ስም ማን ነው ብዬ ነው የማምነው ስሜ ይህ ነው ብሎ ለነቢዩ ሙሴ እንደገለጠው የሆዋ ነው ብዬ ያምናለሁ። ይሄንም ማምነው ሚዛኔ የፈጣሪ ስም ከቋንቋ በላይ ነው። ምክንያቱም እሱ ከቋንቋ ውጪ ከፍጥረት ውጪ ፈጣሪ በመሆኑ ማለት ነው። በፍጥረታዊ ቋንቋ ስሙ ሊቀለጥ፣ ሊብራራ አይችልም ብዬ ይረዳለሁ። ዛ ስድስት ሶስት ላይ አብርሃም፣ ይስሐቅ፣ ያዕቆብ ዮድሄቫ የሚለውን አያውቁትም ነበር ይላል አይደል? አዎ። ፈጣሪ እንግዲህ በተለያዩ መንገዶች ራሱን ገልጧል እና የሆዋ በሚለው ስሙ አልተገለጠላቸውም ነበር። እግዚአብሔር ማንነቱ በብዙ ማን በሚለው ስሙ ነው የተጸወው። ስሙ የሚያውቁት አያውቁትም ከተባለ እነሱ በባህሪ ስሙ ነበር የሚጠሩት፣ በተጸዎ ስሙ አይጠሩትም ነበር። በተጸዎ ስሙ የተገለጠው ለሙሴ ነው። ከዛ በፊት ከሙሴ በፊት አይታወቅም። ከሙሴ በፊት በባህሪ ስሙ ነው የተገለጠው። የእሱ መገለጥ አይታወቅም ወይ ወደ ባፌ የሚለው ነገር አይታወቅም ወይ ከሙሴ በፊት? እንደዛ ነው፣ እንደዛ ነው። ኦኬ ጥሩ። ዘፍጥረት አራት አንድ ላይ ሄዋን ወንድ ልጅን ከማን አግኝቻለሁ አለች። እንግዲህ እሷን ሳስቀምጥልህ የዘፍጥረት የዘፍ ማን ጸሐፊው ሙሴ አደለ? ሙሴ ይህንን መረጃ ሙሴ አይደለም የጻፈው እሱን አሁን እንመጣበታለን። ሙሴ አይደለም የጻፈው ከባቢሎን ምርኮ በኋላ ያለው ሰው ሲጽፍ ዘፍጥረት አራት አንድ ላይ ወንድ ልጅን ከያህዌ አግኝቻለ ከዮዴ ሄቫብ አግኝቻለሁ ስትል ሄዋን ወንድ ልጅን እንደዛ ብላለችው ዮዴ ሄቫቬ ብላ ተጠቅማለችው እሷ በቃሏ እና አልተጠቀመችም። ጸሐፊው ካለው የእግዚአብሔርን ስም ካለው መጠሪያ አንጻር ተጠቀመ እንጂ ስለዚህ ልክ አይደለም ማለት ነው። ሔዋን እንደዛ በላ ካልተጠቀመች ሔዋን እንደተጠቀመች አድርጎ ማስገባቱ ስርዋጽ አይሆንም? አሁን እሱ ጋር ያጻጻፍ ሁኔታ ነዋ። ዘፍጥረት እና አምስቱ መጽሐፍት ታሪክን ሁሉ የሚዘረዝሩ በመሆኑ እንደ ጸሐፊያኑ አጻጻፍ ነው የቋንቋ አጠቃቀሙ። ሔዋን እሱ የቋንቋውን አጠቃቀሙን ዮዴሄ ቫብሄ ብሎ ቢጠቀም ዮዴሄ ቫብሄ ከማለቷ እሷ ምን ብላ ትጠቀም ነበር? እሱ ያንን የተካው እሷማ የኔ የአዳምና የህዋን ቋንቋ አላውቅማ። የአዳምና የህዋን ቋንቋ የብራይስተኛ አይደለም አደለም ብዬ ነው። ጥሩ። ስለዚህ አየው፣ እሱን ነው የምነግረ መጽሐፎቹ ላይ ችግር አለ ማለት ነው። የዘፃ 3 13 ላይ የእስራኤል ሰዎች ስምን በጠየቁን ጊዜ ማን ብዬ ልበላቸው ሲል፣ ስሜ ማን ነው ብለዋለሁ ስሜ ብሎ እየተናገረ ያለው የአብርሃም የይስቅ የያዕቆብ አምላክ ይህ ለዘላለም ስሜ ነው። አንተ 15 ላይ ነው የምታወረው እኔ 13 ላይ ነኝ ያለሁት። የእስራኤል ሰዎች ስምን በጠየቁኝ ጊዜ ማን ብዬ ልበላቸው ሲለው ማን ነው ያለው? እዛ ጋ ቁጥር 13 ላይ። ወይ ስለ ስም አይደለም ስለ ባህሪው ነው የተናገረው፣ አይደለም ስም ማን ሲለው ማን ብሎ መለሰ 13 ላይ። 13 ላይ ጥያቄ ጠየቀው። የእስራኤል ሰዎች ስምን በጠየቁኝ ጊዜ ማን ላከ ብሎ ስምህን በጠየቁን ጊዜ ማን ብዬ ልበላቸው ሲል የመለሰው መልስ ምንድን ነው? 13 ላይ ወይዲ እግዚአብሔር በዛ ቦታ ላይ ምላሹን ስላልጨረሰ ስሜ ብሎ እየተናገረ ያለው ቁጥር 15 ነው ብዬ ነው። ቁጥር 15 አደለም። 13 ላይ 13 ላይ ፈረስ ትን ነው ራሱ ይሄ አሸር ይሄ አላለውም። አዎ ያለ፣ አዎ ይሄ አሸር ይሄ አያም ዛት አያም ብሎ አለው አደለ አ ከዛ በኋላ አያም አያም ማለት ነው ገብቷል ከዛ በኋላ ምን አለው አያም ወደ እናንተ ላከኝ ወይም ደግሞ ይሄ አሸር ይሄ የሚለው ወደ እናንተ ላከኝ አለ ፈረስ ነው ከዛ በኋላ ደግሞ በሶስተኛ መደብ ቁጥር 15 ላይ ከአረማይጥ ጋር የተቀላቀለ ነገር ያላቸው ብዙ ነገሮችን ያበላሹ ናቸው ራሱ ስለዚህ አሁን ምንድን ነው የነበረው ነገር ምንድነው? ፓሊዮ ብራይስ ነበር መጀመሪያ ሲጠቀምበት የነበረው። እዚህ ድረስ ትንሽ ተግባብተናል። ታጠናለህ ወይስ ቼክ ታደርጋለህ? ማለት በሁለት ሰማንያ ከክርስቶስ ልደት በፊት ግሪክ ሰብቱ ጀንት የሚባሉ ሰብአው ሊቃናት ለላይብራሪው ንጉሱ፣ ለላይብራሪ ግብጽ ውስጥ ለነበረው ላይብራሪ ሲፈልገው ከአስራሁለቱ ነገደ እስራኤል ስድስት ስድስት ስድስት ስድስት ብሎ አስመርጦ ሰባ ሁለት ሰዎች አስመርጦ፣ መንገድ ላይ ሁለቱ ሞቱ፣ ሰባ ቀሩ። ሰባው ሊቃናት ከፓሌዮ ብራይስጥ ላይ ወደ ግሪክ ሰብቱ ጀንት ተርጉመው፣ ፓሌዮ ብራይስጥ የሚባለው የት እንዳስገቡት አይታወቅም። ሶ የነቢያቱ መጽሐፍቶች የመጀመሪያ የነበረው ጠፍቷል። እሱን ነው ምነግረ ፓሌዮ ብራይስጥ ውስጥ አርኪኦሎጂ እንደሚያሳዩት ከሆነ ኤሎሃ የሚባል ስምታ ቃለህ። የአሁኑ ያለው ማሶሬት በስምንት ሰባ አምስት የተዘጋጀው ማሶሬት መቼ ነው የተዘጋጀው መቼ ነው የተዘጋጀው? ማሶሬት የተዘጋጀው መቼ ነው? ጽሁፉ ስክሪፕቸሩ ማሶሬቲክ ማሶሬቲክ መቼ ነው የተዘጋጀው? ከሰባተኛው ክፍለ ዘመን በኋላ ነው ስምንት ሰባ አምስት አይደል በሰባተኛው ክፍለ ዘመን አይ፣ ዘጠነኛው ክፍለ ዘመን ነው ስምንት ስምንት ሰባ አምስት አይደል የተዘጋጀው ማሶሬት። አዎ፣ አዎ፣ አዎ የተዘጋጀው ልካ። አሁን ኤሎሃ የሚል ነገር አለው በፓሊዮብራይስት ውስጥ አናባቢ ፊደል አኩዜቲፍና ኖሚኔቲፍና ጄኔቲፍና ማስከኛዎቹ ምንድን ናቸው? መርፉ መንሱብና መጅሩር የሚባሉት ታውቃቸዋለህ? በቫሌ ፕራይስ ልክ እንዳረግኛው በቃ አ ኢ ኡ ነው ያለው፣ እ ነው ያለው። አራት ናቸው ያሉት። አሁን ኤሎሃ የሚለውን አ ነው የነበረው፣ አ የነበረውን ኤ ያደረጉት። ሎ የሚባል ነገር ፊደል የለም። ሶስት ናቸው አናባቢዎቹ። ሀገዝ ሁካዬ ሳልስ ምናም የሚባሉ ባለሰባት አናባቢ የለም። በአማርኛ በአማርኛ ሀገዝ ሁካዬ ሳልስ ምናም የሚባል ነገር በቃ እንደዛ። በፕራይስጥም አናባቢዎች፣ አዎ ልክ እንደዙ አናባቢዎች ውስጥ አሉ። ልክ በፓሊዮ ፕራይስጥ ግን የነበሩት ሶስት ናቸው አኮዘቲቭ ኖሚኔቲቭ እና ዳቲፍ የሚባሉ ናቸው ያሉት። ማ አኮዘቲቭ ኖሚኔቲቭ እና ጄኔቲቭ ናቸው ያሉት፣ ወይም መርፉ መጅሩር እና መንሱም ናቸው የነበሩት። ሶስት ናቸው የነበሩት። አሁን አ የሚባል ፊደል እንጂ ኤ የሚባል ነገር የለም። አ ተብሎን የሚነበበው ሎ የሚባል ፊደል የለም። እነሱ ጋር ላነ ያለው ራሱ ሁለት አረካት ስስብ፣ ወይም ደግሞ ሁለት ስስባቸው ለ የነበረው በሁለት ስስበው ላ ብሎ ነው የሚመጣው ከዛ በኋላ ከፈለግ የምትቀጠል ከሆነ ሀ ሁ ሂ ብለህ ተጠቀማለህ። በጄኔቲቭ ከተጠቀምክ ሂ ትላለህ። በአኩዜቲቭ ከተጠቀምክ ደግሞ ሀ ትላለህ። በኖሚኔቲቭ ከተጠቀምክ ደግሞ ሁ ትላለህ። በብራይስ በፓሊዮ ብራይስ ውስጥ ካሰክንከው ግን ህ ብለህ ነው የምታነበው። ኤሎሃ የሚለው ቃል አላህ ነበር ኦሪጂናሉ። ይህን ታውቃለህ ማለት አሁን እኔ ኤሎሄ ወይንም ኤሎሃ እንደሆነ ነው የማውቀው። አሁን አንተ ጋር ኤሎ ኤሎሃ ኮራፕሽኑ ነው። አሁን ምን ታደርጋለህ መሰለህ፣ ከኔ ጋ ሜሴንጀር ላይ ናልኝና ዶክሜንቶችን ልስጥህ። ሜሴንጀር ላይ ናልኝ አንተ ሲመችህ ብቻ፣ በዚህ በዚህ ስም ፈልገኝና በጣም ጥሩ ይሄዳል። በቃ ይሄን ነገር ይሄ ነገር ከገባህ ባይብል አሁን የያዝከው እጅ ላይ ያያዙ የያዝከው መጽሐፍ ብዙ ኮራፕሽኖች እንዳለበት አይሁዶች የሰሩትን ተንኮል የሰሩትን ክፋት ክርስቲያኖች የሰሩትን ክፋት ስትረዳና ስትጠቀም ባለፈው አውርተናል። ትዚ ሊኮነ ስለ የወደሄ ነገር ነግሬሃለሁ። እኛ ጋ አለ። እኛ ጠዋትና ማታ አያትል ኩርሲ ስንቀራ አላሃይ ውድቀዩም ብለን እንለዋለን፣ እንጠራዋለን። አላሃይ ብለን እንጠራዋለን። ዘሊቪንጓን የሚባለው ትልቁ ስም ነው። የሚገርም ነገር አያትል ኩርሲ የሚባለው ነገር ሱረቱ በቀራ ምዕራፍ ሁለት ቁጥር ሁለት መቶ አምሳ አምስት ላይ የእብኑ ከሲርን ብትመለከተው የአላ ታላቁ ስም ብሎን የሚጀምረው ረሱ ስላ ሰለም በሀዲስ ላይ ደግሞ የነገሩ ምንድን ነው የአላህ ታላቁ ስም በሶስት ሱራ ውስጥ አሉ ብለውናል። በሱረቱ በቀራ በሱረቱ አልኢምራን እና በሱረቱ ጣሃ ብለውናል። ሶስቱም ጋር የምናገኘው ውላማዎች ስቲንባት ሲያደርጉት፣ ፊልተራውት ሲያደርጉት ያገኙት አላሃይ የሚለውን ታላቁን ስም ነው። ይሄ ትልቅ ስም ነው። አላሃይ ማለት ዘሊቪ እንኳን ማለት ነው ያለና የሚኖር ምትለው አንተ ቀድም ያልከው ማለት ዛሃሎ ይሄሉ የሚባለው አያ በሸሪዓ ይባላል በግዕዝ መጽሐፍት ውስጥ ማለት ነው። አዎ እንትን ላይም አለ። ውዳሴ ማርያም ላይ ይኸውልህ ዘመጸ ዋሕድን ብሎ እያስቀምጠው አላህ ዋሀድ ላይ ዋሀድ መለኮት ዋሀድ ስ የሚለውን ውዳሴ ማርያም ላይ አልደገምክም? ውዳሴ ማርያም ዘማክሰኞ ዘማክሰኞ ላይ ውዳሴ አለ። ግስት ነው ያለው ዘይት ነበር። በዕለት ፈቃደህ ጊዜ አግዞው ለአዳም ዝውነት ተኩዘልብ ምናምን ነገር የሚለው ዘሰኑኝ ነው፣ ዘማክሰኞ ላይ አላህ ወሃድ ላዊ ወሃድ መለኮት ወሃድ የሚል ነገር አላነበብክም ማለት ነው አሁን አስር አመት ምናምን በላይ ሆነኝ ድቁና ከተማርኩውና ከወጣሁ ኦኬ ጉባኤ ቃና ተምርሃል ጉባኤ ቅዳሜ ላይ ምናምን ትቼ ኢግኖር አድርገው ኦኬ ጉባኤ ቃና ተምርሃል አሁን የነርግዲ በሰርገላ ሚስጥር አኮኑት አበጽ እስከ ሰማያዊት አገር እንትን ነው። አሁን ምን ምንድነው? ኔ እኔ ቀጥል እንጂ አውራኝ እንጂ በግዕዝ ንባብ ቤት ከነበርክማ እንትን በለው ጉባኤው ቃናውና ዘረፍልኛል። ጊዜ እንትን ነው ንባብ ንባብ ቤት ሳይሆን ቆሎ ትምህርት ቤት ነበርኩኝና ወይድና፣ ጃ ግን ካንተ ጋር ማያይዘኝ እኮ ሆድ ሆን ብሎን እኮ ያለኝን ሁሉ አውጥቼ ጥይቴን እንድጨርስ አይ አይደለም፣ ይሄ መንፈሳዊ ነገር ነው የምናወራው። በጣም የሚጠቅም ነገር ነው። በል ሜሴንጀር ላይ ናልኝና አንዳንድ ዶክመንቶችን ልስጥህ፣ ይጠቅምሃል። እንደዚህ ያሉት ነው ይላል እሱ አቡነ ዘበ ሰማያት ላይ ዳው አቡነ ዘበ ሰማያት ይትቀደስ ስምከ ተምጻእ መንግስትከ፣ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር። እሱ ላይ አላህ ድነነ ማለት ምንድነው? አላህ የሚለው አላህ አይደለም። አላህ አላህ ድነነ ሳይሆን አላህ ሚለው ነው። የኛ አላህ ብሎ ነው የሚያስቀምጠው። አላህን አይደለም የሚጠራው እሱ እኮ

በሰላም ቅዱስ ገብርኤል ብላኮ ማርያም ሰብሎ ይቀጥላል። እና እኔ ረጅም ጊዜ በኋላ ከረጅም ጊዜ በፊት ነው የማስታውሰው። ግን አሁን ትንሽ ትንሽ ነው። ትን ብለው ከተውኩ እኔ ንባብ ቤት እያለው ቀብ ቀብ ነበር ማድረግ የነበረው ያኔ ማለት ነው። ልጅነት የአራት ዓመት ልጆኝ ነው፣ ማቆይን ንባብ ቤት ማለት ነው። ከዛ ዜማ ቤት ደግሞ አለ። ደብረ አባይና ሰረርኩላ ኩላ የሚባል አለ። ደብረ አባይና ሰረርኩላ የሚባለውን ንባብ ቤት ማነው? ዜማ ቤት የሚባል ነገር አለ። ዜማ ቤት ስትገባ ደብረ አባይና ሰረር ኩላ አለ። ቅዳሴ ማለት ነው፣ ራሱ እንትን ትላል። ሰዓታትም እንደዛው። እኔ እዛ ድረስ አልዘለኩም። ይሄ ሰላም ሰላም ምናምን ብዬ ነው ያልኩት። ሰላም ሰላም ለዝክረ ዝምክ ያዋ ዝምነከ ምናምን ብዬ መልክ ላይ ምናምን ነው በቃ እንጂ አሁን አንተ እስከምትለ ሌብል አልሄድኩ ተውኩት ማለት። ይሄኛው መገለጥ ሲመጣ ትክክለኛው አስተምህሮ ወደ እኔ ምን እንደሚቆጨኝ ታውቃለህ? እኔ ምን እንደሚቆጨኝ ታውቃለህ? ምን እንደሚቆጨኝ መጽሐፍ ቤት ሳልገባ በመውጣቴ አ አሁን ማለት ነው። አዎ ደግሞ በጣም የሚገርም ነገር ይቅርታ አድርግልኝ እንግዲህ ፕሮቴስታንት እዚህ ካላችሁ አላቅም ከወደኋላ የሆነ ነገር ትዝታ እንትን ቢልብኝ በጣም የማልወደው ትዝታው የፕሮቴስታንት ሲያሳለፍኩት ነው። ለምን እንደሆነ አላቅም። ይሄ ለምሳሌ በልሳ መጸለይ እንትን ማለትም እንትን ማለቱ ምናምን ነገር እንደ እንትን አላየውም። እራሱ አሁን እንደዚህ በለው መዝሙሩን በለው ምናምን ብለህ ብትለኝ ድጋሚ አልለውም። ራሱ የሆነ ሽርክ ውስጥ የገባው ነው የሚመስለኝ። ግን እዛ ዜማ ቤት የነበርኩበትን ኦርቶዶክስ ጋር የነበረው ባክግራውንዱ ጋር የነበረው ምናምን ነገር በጣም መሰረት ስለሆነኝ ለላይፌ እንትን አልለውም እንደ እንትን አድርግ ያለውም አየው ማለት በቃ ደስ ብሎኝ ፕራውድ ሆኜ ነው እንትን ምለው ፕራውድ ሆኜ ነው ልናገረው የምችለው ነገር ማለት ነው። እና መሰረት ሆኖናል ብላ አታስብም እዛ መቆየታችን? እኔ ሞር ዲቴይል ነገሮችን በማይበት መነጽር እንዳይ አድርጎኛል ብዬ አስባለሁ። ማለት ፕሮቴስታንት ጋር ብኖር አሁን በቆፈርኩት ልክ እቆፍራለሁ ብዬ አላስብም። እዛ መኖሬ እና በዛ ውስጥ የሆነ ልምምድ ማሳለፍ የሆነ ነገር ጠቅሞኛል። ግን አሁን ምን ጥያቄ እንደሚሆንብኝ ታውቃለህ? እኔ እናንተን ከማግኘት በፊት አምላክ አንድ ነው፣ ኢየሱስ ፍጡር ነው ብዬ እረዳለሁ። እና አሁን እናንተ ያያችሁበት ፔርስፔክቲቭ ምንድን ነው የሚለውን ነገር ነው ማወቅ መፈልገው። አንተ አይተህ የሆነ ነገር ካልተረዳህ ኡስታዝ ወይድ የሆነ ነገር ባትረዳ እና ባታቅ አሁን ዲስከስ በምታደረግብኝ ሌቭል ልክ አታደረገኝም። ሞር ከኔ ቀድሞም ይሄኛውን መረዳት ዩኒቴሪያን የሚለውን መረዳት አግኝተሃል ብዬ ስለምገምት ማለት ግምት ነው። ስለዚህ አሁን አንተ የቆምክበት መሰረት ላይ እንድትቆም ያደረገህን እይታ በዛ በዛ መንገድ ነገሮችን ለማየት ለመመርመር፣ ለመፈተሽ እና ለማገናዘብ እሞክራለሁ። ፈጣሪ ካለና እውነት በአንተ ጫማ ውስጥ ካለ የመቀበል ግዴታ አለብኝ። ግን ያው የኔ ሙግት እንግዲህ አንዳንዴ በድፍረት እላለሁ እና ነቢዩ መሐመድ በምድር ቢኖሩም አልከተላቸውም እላለሁ። አንዳንዴ ግን ደግሞ የፈጣሪ ነገር አቅም አሁን ባለኝ የእውቀት የመረዳት የንባብ ልክ ነው ያን እያልኩ ያለሁት ነገር ግን ደግሞ እውነት ከመጣ